አረግ ኤፍራታና ያፌት ተጋቡ ወይ ይጋባሉ ወይ እናንተ ምን ታስባላችሁ እኔ ይጋባሉ ኤፍራታ እኮ አሁን እንድታገባው ወስናለች ምክንያቱም እሷ ለሰው ደስታ የምትኖር ናት ምክንያቱም አሁን እሱን ባገባው የነ ጽዮንን የነ ናታንን ቤት ማስመለስ እችላለሁ ሲፈርምልኝ ቤቱን ወስጄ እሰጣቸዋለሁ ከዛ እሱ መረጃ ሳገኝ ደግሞ እነኛ ሴቶች ምስኪን ሴቶችን እደርስላቸዋለሁ፣ እሱ ሲታሰር ብላ የራሴ ሕይወት ታያሳስባት ለእነ ናታንና ለእነኛ ረዳ ለሌሉ ምስኪኖቹ ስትል ኤፍራታ ፈቅዳለች። ስለዚህ ናታን በጠብጣለሁ ያለው አይሳካለትም። ኤፍራታ ታገበዋለች ያፌትን። በቃ አለቀ። ምክንያቱም እሷ የሰው ደስታ የምትፈልግ ልጅ ናት። ናታን ግን የወንክጄ ዝባና ማለት ነው። እንደውም አሁን ቤዛ እንቅጥሃለች፣ እንዴት ለምትወዳለች ዝም ብለ ትቀመጣለ ወዳን የምትተው ይመስልሃል ወይ? በእውነት ቤዛ ታቃታለች። ኤፍራታን ግን እሱ ናታን ኤፍራታን እውነት ማያቃት ነው። እንደዛ እየወደደችው እያወቀ በቃ እውነት የፌትና ፍቅረዋለች ብሎ አምኗል ማለት ነው። ናታን ጀዝባና ማለት ነው። እና ስለዚህ ቤዛ እውነቷ ከሆነ ከልቧ እኔ ነገረች ኤፍራታ ምን ያህል እንደምትወድህ እሷ ገብቷታል፣ እና ምንም ባንተ ላይ የሆነ ነገር ካልገጠማት አንተን ጥላ ሌላ ሰው እንደማታፈቅር አስረግጣ ነግርሃለች። ስለዚህ በኋላ ላይ ከሚቆጭ ምንም አላደረግኩም ከምትል የቻልከውን ሞክር ብላ አይ እኔ በአገታት ጊዜ ጥሩ እንክብካቤ ስላረገልኝ አፍቅሬ ዋለሁ ስላለች አመንካት አደለም? ከዛ አርፈ ቁጫልክ የሰርጓለትም ለሷ ደስታ ልትሄድ ነው። ቆይ በነገራችን ላይ በርግጥ የምናፈቅረው ሰውኛን ካላፈቀረን ያን ሰው የራሱን ህይወት እንዲኖር ደስተኛ እንዲኖር እንዲሆን ሌላ ሰው ከኛ የተሻለ ደስተኛ የሚያደርገው ተሆነ መተው አለብን። ግን ናታን ያፌትን አፍቅራ ደስተኛ ትሆናለች ብሎ ነው ደስተኛ ትሆን ታግባ የሚለው ያፌትን አያውቀውም ያፌት እኮ ጭራቅ እና የገንዘብ ሰው ሰውን መበቀል የሚፈልግ እንደሆነ እያወቀው ብዙ ነገር አድርጎት እያለ እንዴት ኤፍራታን ታፈቅረዋለች ብሎ ያስባል። እንዴት አስችሎ ተቀመጥክ ናታን ማለት ነው። እውነት ናታን እንደንቁረሃል እና እህትህ ራሱ እየነገረች ነው። እንዴት ነው ማፈቀርካት ሴት ጋር ሰርግ የምትሄደው እና በጠብጣለሁ ብለህም የተነሳው ያው ቤዛ ነች። አነቃችህና ናታን መተኛትህ ይብቃ። ኤፍራታ ግን ጀግኗ አንተ፣ ምንም ቢሆን ላንተ ማዳን አንተን ለማዳን ብላ ደግሞ እንደገና ተዛም አልፎ አንተን እስር ቤት የማያስወረውር ነገር ቢሆን ላታገባው ትችል ነበር። አሁን ግን ደግሞ ለቤታችሁም እንኳን ደስተኛ እንድትሆኑ ቤትም ለመስጠት በፍቃደኝነት ልታገባው ይህን ያህል መስዋዕትነት ምከፍል ናት ኤፍራታ ላንተ። አንተ ግን ምን አደረክ እስኪ ምንም እውነት ቤዛ ሽጥፍ ትሻላለ የፍራታ ምን ያህል ፍቅር እንዳለ ለአንተ ነግርሃለች ማለት ነው። እንግዲህ ሉሊትም ደንግጣለች። ሉሊት ገና ወንጀሏ ገና ይጋለጠባታል። የቤዛን እናት መግደሏ ገኒነች የምታውቀው ቤዛ፣ እንግዲህ ሉሊት የምታምናት ሉሊት ጓደኛዋ እናቷን ገላባት እንደሆነ ስትሰማ ምን እንደምትል እናያለን ማለት ነው። እና የፍራታም ገነት ተቀብላት ይቅርታ ግላት ተራርቀው አብረው የሆኑ ናታን ግን እንደው ኧረ ፍርሃታ ላንታ አትገባህም ማለት ነው። ያፌት ቢያንገላታህም እንትን ቢልህም ይገባሃል። ጅዝባ ነክናይት ሆነው ማለት ነው። እንዴት አትነቃም? እንዴት ያፌት እንታገባዋለች አፍቅረዋለ ብለት አስብና ተወስን ና ትቀመጣለ። እንዲህ አይነት አፍቃሪ ግን የፍርሃታ እውነት ጀግናነሽ። እውነት ደግሞ ስለሚያሸንፍ ታሸንፊ ያለሽ። አግብተሽውም ቢሆን ነጻ ትወጫለሽ። ብታገባውም እኔ ደስ ይለኛል። ለምን እሷ ሰውን ማዳን ለሰው መኖር ስለሆነ ቅዷ፣ ቀልብ ያላላች ስለሆነ የእፌትን ብታገባው፣ አንደኛ ካገባችው እንዳለችውም ንብረት መውሰድ ስለሚፈርምላት ትችላለች። ሲቀጥል ደግሞ ካገባችው በኋላ ያምናታል፣ ስልኳን ይሰጠታል፣ መረጃ መውሰድ ትችላለች ለፖሊሶቹ። አሁን ራሱ እኮ ያቺ ሰራተኛዋ ጋ ግንኙነት ይኖራት ብሎ አላመናትም። በዛ ላይ ደግሞ ስልክሽንም ትንፈራረም ነው የምሰጠሽ ብሏታል። ለምን ይመስላችኋል? የሆነ ነገር እንዳትቀዳ የሆነ ነገር በስልኳ ተነጋግረ ከሰዎች ጋር ሰርጉ እንዳታስቆመው ነው የፊት ስለዚህ አሁን ከተጋቡ ከተፈራረሙ በኋላ የትም አትሄድም። አንድ ይፈርማል ያግብታኛል ብሎ ስለሚያስብ አንደኛ ስልኳም ይሰጣታል። አንዳንድ ሚስጥሮችም ሊያሳየት ይችላል። ባያሳያትም እሷ ሰርቃ ማየቷ አይቀርም። ልታይም ትችላለች፣ አብረው እየኖሩ መቼም እና ግን ያቺ ሰራተኛው ራሱ ፖሊስ ናት። በእናንተ ምን ትመስላችኋለ? እሷ ራሱ እየቀዳች ነው ቪዲዮ፣ በዛ ላይ ፎቶ ምናምን እሷ ለፖሊስ ሰታ ታላስቆመቻቸው ዋናታን ወይ ወይ ናታ ምንም የሚያረገውና የሚያመጣው ነገር እንደሌለ እርግጠኛ ነው። ማታን ጂልስተ ዛሬ ነበር ከሱ ቢኒ ይሻላል። ቢኒ እንግዲህ የጓደኛው ፍቅረኛን እንዲህ ልታረጋት ትችልም ብሎ ያው እንግዲህ ለቢኒም መጠንቀቅ ብላ ነው ኤፍራታ የመጣችው፣ አያመለከትም ማርፋ ተቀመጥ ያለችው እንጂ። ቢኒ በጣም ጎበዝ ተጠራጣሪ ነው፣ ላመነንበት ነገር እስከ ጥግ ድረስ የሚሄድ ማለት ነው። እንደ ናታን ፈሬ አይደለም። እና ሶ አሁን ምንድነው የሚሆነው? ምናልባት ሰርጉን ታስቆመዋለ ብዬ የማስበው ማስበው ሰራተኛዋ የያፌት ሰራተኛ ናት። እሷ ካላስቆመችው ኤፍራታ ታገበዋለ በደስታ ምክንያቱም ባገባው ብታገባው የምታገኘው ጥቅም ስላላት ብላ አስባለች፣ ወስናለች። ፈገግ ብላ ስትቀበለው ይህ የሆነ ነገር አስበሽ ያላላትና የፌት ማንንም የማያምን ማለት ነው። እና ለማንኛውም መጀመሪያ ገኒ ታሳዝናለች። እናትሽን ተቀበይ ኤፍራታ ማለት ነው። የገኒን እናትነት ተቀበያት፣ ይቅርታ አድርጊላት። ወንድምሽም ተጎነሽ እንዲሆኑ ይቅርታ አድርጊ። ከዛ በኋላ እናትሽም ተጎንሽ ስትኖር ሊቀናሽ ይችላል። ሎሊትም እንግዲህ ራሷን ስታ አፌን ትሳበል ታወድቃለች። ያው ፈስ ያለበት ዝላይ አይችልም የሚባል የለ? ወንጀሏን ፈርታ ነው። ዞሮ ዞሮ አይመልጥም አታመልጥም ከተጠያቂነት ማለት ነው። እና ስለዚህ ትያዛለች ሎሊት ወደ እስር ቤት። የመጨረሻው የድራማ መጨረሻ የአፌት እና ሎሊት እስር ቤት መወርወር ነው እና ቤዛ ግን አላሳዘነቻችሁም? አሳዘነችኝ። አሁን ላይ ህንጻ ብቻው ምንም ማንም የለም ብቻ ቀረው እነዚህ ጥለውኝ ይሄዳሉ እያለች ነው እና

የጓደኛ ሰው ነፍስ እንዳታጠፊ ያደርጋለሽ አለች እስር ቤቱ በቃ ህይወትሽን ትቀየር ያረገችልሽ ህይወት ናት ህይወትሽን ቀይራለሽ አለኝ ጥሩ ሰው በጎንሽ ኖሮ ግልማየት አልቻልሽ ሚች ሉሊት መርዝ ናት ተጎንሽ አለችው ለማንኛውም ነገር ዳያጊም ከዚ ከአቤል ለሚባል አቤል ለሚባል ጓደኛ ራቅ ጥሩ ሰው አይደለም የሚል ሰው ንቀት የሌለው ያለው ክብር የሌለው ሰው ይወንድሽ ለጥለጥ ነው ማለት ነው እና ስለዚ ኮስተር ሲል ነው ወንድ ልጅ እንደዛ ሲሆን ደስ አይልም። ዳጊ እንደ ስፋ ጓደኛ አይመጥንህም ማለት ነው። ለማንኛውም እንግዲህ ይህን ይመስላል። ኤፍራታና የፌት ይጋባሉ፣ ቢጋቡ መልካም ይሆናል ብዬ አስባለሁ። እነኛ ሴተኛ አዳሪዎቹም ይድናሉ በዛው ም የነናታን ቤት ሲሆን ቤት ቤት ብላ መሞታ ነው ይመለስላቸዋል። ኤፍራታ ባትደሰትም፣ እሷ ለሰው ነው፣ ለሰው ግን ደስታ ትሆናለች ብዬ አስባለሁ። እና መጨረሻ ያምሳ ከገባችሁ ያፌት ወንጀል ተጋልጦ እስር ቤት ይወረወራል። ካለ በለዛ ግን እስቱ ሚስጠር እንዴት ሊገኝም አይችልም ማለት ነው። እና ይሄን ይመስላል እና ቀጣዩን እንግዲህ ነገና፣ ያለን በተረፈ ስለ ተከታተላችን ከልብ ነው የማመሰግነው። ላይክ፣ ሰብስክራይብ፣ የደወል ምልክቷን ተጭናችሁ ቪዲዮ ስለቅ ይደርሳችኋል። አሰብ አስተያየታችሁን በኮመንት መስጫው ታስቀምጣላችሁ። እናንተም እየተሰማችሁን እንዳንድ ተመልካች በተረፈው ባይ ባይ። አመሰግናለሁ። ሀገራችን ኢትዮጵያ ሰላም ያርግልን።